ደግሞ ሰማያውያን መላእክትና ምድራውያን የሰው ልጆች አንድ የሚሆኑበት ሕብረት ነው፣ አንድ የሚሆንበት ምስጢር ነው ማለት ነው። በዚህ ጉባኤ አለመገኘት፣ በዚህ ምስጢር አለመሳተፍ ክርስቲያን ሊያሰኝ አይችልም። መሳተፍ አለበት፣ ግዴታ ነው። አንድ ክርስቲያን ካላስቀደሰ ክርስቲያን ሊባል አይችልም። አንድ ሰው ነፍስ ከሌለው በድን እንደሆነ ያዕቆብ ሐዋርያው ምንድን ነው የሚለው? ሥጋ ዘአልቦ መንፈስ ምውት ውእቱ ሥጋ ነፍስ የሌለው ከሆነ በድን ነው፣ በድን ይባላል፣ ሰው አይባልም። ሰው ነፍሱ ከተለየችው ሰው ሳይሆን የሚባለው ሬሳ በድን ነው የሚባለው። አንድ ክርስቲያንም ቅዳሴ የማያስቀድስ ከሆነ ክርስቲያን ሊባል አይችልም። ለምን መስላችሁ? ከህብረት ውጭ ነዋ። ክርስቲያን ማለት ክርስትና በራሱ ቤተክርስቲያን ማለት ህብረት ማለት ነው። ህብረት ደግሞ የሚፈጠረው ህብረት የምናደርገው በቅዳሴ ነው። ክርስቲያኖች በቅዳሴ ጊዜ ነው። ስለዚህ አመቻችቶ አንድ ክርስቲያን ስራ ሊበዛው ይችላል፣ የተለያየ ምክንያት ሊኖረው ይችላል። ግን አመቻችቶ ቅዳሴ ማስቀደስ ግድ ነው ክርስቲያን ለመባል ማለት ነው። ሶስተኛው መቁረብ ይጠይቃል። አንድ ክርስቲያን ክርስቲያን ነው ለማለት የአንድ ክርስቲያን ግዴታ ቁርባን ቅዱስ ቁርባንን መቀበል ነው ማለት ነው። አንድ ክርስቲያን ቅዱስ ቁርባንን መቀበል ግዴታ ነው። መቀበል አለበት። ክርስቲያን ነው ለመባል ቅዱስ ቁርባኑን መቀበል ያስፈልጋል ማለት ነው። ካላስቀደሰ፣ ካልቆረበ ክርስቲያን ሊባል አይችልም። ሶስተኛው ነገር ቁርባን ነው። ባጭሩ ሶስት ነገሮችን ነው ያነሳኋቸው። ብዙ የክርስቲያን መገለጫዎች አሉ ግን እነዚህ ሶስት ነገሮች በጣም ወሳኝ ናቸው። የመጀመሪያ አስራት በኩራት መክፈል፣ ሁለተኛው ቅዳሴ ማስቀደስ። ምክንያቱም ከመላእክት ጋር ከቅዱሳን ጋር ከሰማያውያን እና ምድራውያን አንድ የሚሆኑበት ምስጢር ሕብረት ቅዳሴ ስለሆነ ማስቀደስ ግድ ይላል ማለት ነው። ሶስተኛው ደግሞ ከእግዚአብሔር ጋር አንድ የምንሆንበት ምስጢር ስለሆነ መቁረብ ግድ ይላል። ዘበልአ ሥጋየ ወሰትየ ደምየ ይሄሉ ምስሌ። ዮሐንስ ወንጌል ምዕራፍ ስድስት ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ ወአነሂ ይሄሉ ምስሌሁ፣ እኔም ከእርሱ ጋር እኖራለሁ ብሎ የተናገረው ስለሆነ ከእግዚአብሔር ጋር አንድ የምንሆንበት ምስጢር ስለሆነ ቁርባኑን መቀበል ግድ ይላል ለአንድ ክርስቲያን። ይህንን ለማለት ነው። ስለተከታተላችሁ አመሰግናለሁ። ይህ ቻናል አዲስ ነው እና ሰብስክራይብ አድርጉ። የቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር በማድረግ እንድትተባበሩ አሳስባችኋለሁ። ስለአዳመጣችሁ አመሰግናለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይቆየን።